አከራይ ለተከራይ ቤቴ ልቀቅልኝ ወይም ዋጋ ጨምርልኝ ይለዋል። ተከራይ ደግሞ ዋጋ አልጨምርም ቤቱን ግን ለቅላህል ይለዋል። አከራይ በቃ ምትለቅልኝ ከሆነ ነገ ብትለቅልኝ ብሎ ያስጨንቀዋል። ተከራይም ምንም ችግር የለውም ምችለውን ሁሉ ሞክራለሁ ነገ ለቅላሉ ይለዋል። ይህ ክስተት የተከሰተው እንግዲህ ቱርክ ላይ ነው። ሁለቱ የተነጋገሩት አካሎች ቱርክ ላይ ይህን ውይይት ባደረጉ 24 ሰዓት ባልሞላ የሁለቱም ንብረት በመሬት መንቀጥቀጥ ይጠፋል። አከራውም ተከራይም። ከዛ ሁሉ ከጠፉት ንብረቶች አላህ አትርፏቸው ሁለታቸው መንግስት ባዘጋጀው ላስቲክ ቤት ውስጥ ይገናኛሉ። በጣም በመገረም ወሬያቸውን ያውጋሉ። ታዲያ ያን የምናወራው የነበረው አንተም ቤት ልትፈልግ፣ እኔም ሌላ ሰው ላከራይ የነበረውን ያወራናቸውን ወሬዎች ለምን ለዓለም ሕዝብ አናስተላልፍም ብለው ይህም መልእክት የውለኛ አድርሰውናል። አላህ አከራይ ሲያደርግህ የወደደ እንዳይመስልህ፣ ተከራይም ሲያደርግህ የጠላህ እንዳይመስልህ። አላህ ለሚወደውም ለሚጠላውም እቺን የቅርቢቷን ሕይወት ሊሰጥ ይችላል። ነገር ግን ከኛ የሚጠበቀው በቀናት በሰዓታት፣ በሰከንድ የሚፈጠርብን ነገር አናቅምና ለሰው ልጆች ሁሉ መልካም እንሆን። ወጀዛኩሙላሁ ኸይራ